የባሌ ህዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስህተት ነው። የምናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግናል? እኛ ግን መደነቅ አለብን። ባሌ ውስጥ ከሁለት ሺህ ሄክታር በላይ ናሽናል ፓርክ ያልነካ፣ መንገድ የሌለው፣ መብራት የሌለው ጀግና ህዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመሰግናል? ያን የሚያክል ጫካ መጠበቅ አንቲንከብል ነው። በዚያ ደህንነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ህዝብ የጋራ የሆነ ሀብት አይነካም። እዛ ድንሾ የሚታዩ እንስሳቶች ለምን ለምን ሌላው ቦታ አይታዩም? የባሌ ህዝብ አስደማሚ ህዝብ ነው። በእርግጥ አስደማሚ በረከትም ተሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባይን አክል ሀብት የለውም፣ የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር አልተሰራበት ከባቢ የለም እና እኛ ነው የምናመሰግነው፣ ሕዝቡን በዚህ ሁሉ ችግር ውስጥ ያንም የሚያክል ሀብት ጠብቆ በማቆየቱ።